አዲስ አበባ ከተማን በአፍሪካ ካሉ ከተሞች ተምሳሌ ትሆና ለማስተዳደር ውስጥ የሚገነቡ ግንባታዎች ኦልሞስት ሁሉም በሚባል ደረጃ በክትትል በቁጥጥር ሂደት ውስጥ በመጀመሪያ ፕላን ስምምነት ነው የምንሰጠው። ግንባታ ፈቃድ ከመውሰዱ ጊዜ ከ4000 በላይ ግንባታዎች አክቲቭሊ እየተገነቡ ነው። አሁን ላይ እጅግ በጣም የተሻሻሉ ለውጦች አሉ። ደህንነት ጉዳይ ነው። የመሰረት ስራ ከመቆፈሩ በፊት ሳይት ክሊር ከተደረገ በኋላ የቅየሳ ስራ ከተሰራ በኋላ ከዘመን ጋር እኩል የምትራመድ እድገቷ ከቀን ወደ ቀን የሚፈጥን አዲስ አበባ በየዕለቱ አዲስ ገጽን ትለብሳለች። ለነዋሪዎቿ ምቾትን የሚፈጥሩ መንደሮች፣ የከተማዋን የኢኮኖሚ እድገት የሚያሳዩ ግዙፍ ፕሮጀክቶች፣ እነዚህ ግዙፍ ህንፃዎች በስተጀርባ የከተማዋን የግንባታ ስርዓት የሚቆጣጠር ለወደፊቱ ትውልድ የምትመች ከተማን ለመፍጠር የሚተጋ አካል አለ። የአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን ጣም መስሪያ ቤት ራዕይ በ2022 ዓመተ ምህረት የአዲስ አበባ ከተማን በአፍሪካ ካሉ ከተሞች በግንባታ ስታንዳርድና ደረጃ ተምሳሌ ሆና ማየት ነው። ያተለኳችንም ህብረተሰቡ በሚፈልገው ደረጃ የመሰረተ ልማት ዝርጋታዎችን በሚፈለገው ስታንዳርድ እና ደረጃ መሰረት ክትትል ቁጥጥሮችን አድርገን እንዲሰሩ የማስጠበቅ ስራ ለመስራት ነው። የከተማዋ እድገት በዘፈቀደ እንዳይሆን እያንዳንዱ ግንባታ የከተማዋን መዋቅራዊ ፕላን የተከተለ የነዋሪዎቿን ደህንነት ያረጋገጠና ለአካባቢ ተስማሚ መሆኑን ማረጋገጥ የባለስልጣኑ ዋና አላማ ነው። እንግዲህ አንድ ከተማ ከተማ ስትባል የምትመራበት የራሷ ህግና ስርዓት አላት። ስለዚህ የአርባን ፕላኒንግ ዲዛይን አለ። በዛ መሰረት ነው ከተማው መመራት ያለበት። ስለዚህ ማህበረሰቡ አኗኗርም ከእሱ ጋር የሚያያዝ ስለሆነ ያንን አንድ የሰለጠነ ከተማ ነው የምንልባቸው የከተማ ፕላን ህጎች አሉ። ስለዚህ ያን የከተማ ፕላን ህግ ጠብቀው መሰራታቸውን ማረጋገጥ ነው። ያ ከምን ጋር ይያያዛል? ከሰው ህይወት አኗኗር ጋር ከመሰረ ልማት ዝርጋታዎች ጋር

ሰው ልጅ ደህንነት ጋም ጭምር የሚያያዙ ናቸው እና የሚያስፈልጉ ቅድመ ሁኔታዎችንና ስታንዳርዶችን አሟልቶ ሲመጣ ለሰው ህይወት እጅግ በጣም ለነዋሪዎቿ የተመቹ ህንፃዎችን እንገነባለን ማለት ነው። ተገንብቶ የማይፈርሱ ለነዋሪው ስጋት የማይኖር ሁለተኛ፣ ከከተማ እድገት መስፋፋት ጋም ተያይዞ መልሶ ወደ ኋላ የማይመለስ እና አደጋና ችግር በማይፈጥር አግባብ ለመስራት እጅግ በጣም ጠቀሜታው ዘርፈ ብዙ ነው ማለት እንችላለን። ባለስልጣኑ ስልጣንና ተግባሩ በአዋጅና ደንቦች ላይ መሰረት ያደረገ ነው። ዋናው ኃላፊነቱ የግንባታ ፍቃድ አሰጣጥን፣ የግንባታ ሂደትንና የህንፃ መጠቀሚያ ፍቃድ አሰጣጥን ግልጽና ውጤታማ በሆነ አሰራር መምራት ነው። ባለስልጣን መስሪያ ቤታችን ከባለሙያ ጀምሮ የባለሙያ የተቋራጮች፣ የአማካሪዎች የሙያ ብቃት ማረጋገጫ ሰርቲፊኬት ይሰጣል። የመጀመሪያው እሱ ነው። ከዛ ሲቀጥል ደግሞ ማንኛውም ግለሰብም ሆነ ተቋማትም ሆኑ ግንባታ ማከናወን ሲፈልጉ ፈቃድ የሚያገኙትም ከዚህ ተቋም ነው፣ የግንባታ ፈቃድ። ከዛ በኋላ ደግሞ ግንባታው በትክክል በተቀመጠለት ስታንዳርድ፣ ስፔሲፊኬሽን፣ ዲዛይን ደረጃ መሆኑን ደግሞ ክትትልና ቁጥጥር የሚደረገው እዚህ ተቋም ላይ ነው። ከዛ በኋላ ደግሞ ህንፃ ገንቢው ህንፃውን ሲያጠናቅቅ መጠቀሚያ ፈቃድም ከዚህ ተቋም ነው ለዛ በተፈቀደለት ደረጃ ህንፃውን ገንብቶ ጨርሰዋል ወይ፣ መጨረሱስ በተገቢ ሁኔታ ነው ወይ የሚለውን በማረጋገጥ የመጠቀም ፈቃድ ነው የሚወስደው ከዚህ ተቋም ነው ማለት ነው። ግንባታ ፈቃድና ቁጥጥር ባለስልጣን ካሉት ሶስት ዘርፎች ውስጥ አንደኛው የግንባታ ፈቃድ ዘርፍ ነው። በዚህ ዘርፍ ላይ ሁለት ዋና ዋና ተግባራቶች ይከናወናሉ። አንደኛ ግንባታ ፈቃድ ይሰጣል። ሁለተኛ ደግሞ በኮንስትራክሽን ኢንዱስትሪ የአማካሪ ተቋራጮች የብቃት ማረጋገጫ ሰርቲፊኬት እኛ ጋር ነው የሚሰጠውና በቅድሚያ ያ ቦታ ላይ ምን መስራት ይችላል፣ ምን ማከናወን ይችላል፣ በከተማ ፕላን ህጉ መሰረት ምን ድረስ ማከናወን ይችላል፣ ምንስ ይከለክሉታል የሚለውን ከህንፃ አዋጁ ጋር መጀመሪያ ፕላን ስምነት ነው የምንሰጠው። ግንባታ ፈቃድ ከመወሰዱ በፊት ቦታው ፕላን ኮንሰንት ወይም ደግሞ ፕላን ስምነት፣ ስለ ቦታው አጠቃላይ በግንባታ ዙሪያ ላይ ምን መስራት ይችላል የሚለውን መረጃ እንሰጣለን። ዘን አልሚው ወይም ደግሞ ባለሀብቱ ያንን መነሻ አድርጎ ዲዛይኑን እዛ ቦታ ላይ መስራት የሚችላቸውን ዲዛይን አዘጋጅቶ ይመጣና እኛ ጋር ያጸድቃል ማለት ነው። ዲዛይን ይዞ ከመጣ በኋላ በተወሰደው ፕላን ስምነት መሰሩት ዝግጁ መሆኑን የህንፃ አዋጁን መመሪያውን፣ የከተማ ፕላን ህግጋቶችንም ጠብቆ ማዘጋጀቱን ዲዛይኑን ቼክ አድርገን ከሴፍቲም አንፃር ከደህንነትም አንፃር ስትራክቸራሊ ሴፍ ነው ወይ የሚለውን የህንፃ የግንባታ ኮዶች አሉ። ከዛም ስታንዳርድ ታሳቢ ተደርጎ ብቁ መሆኑና ሴፍ መሆኑ ሲታመንበት በግንባታ ፈቃድና ቁጥጥር ባለስልጣን ስፔሲፊካ የግንባታ ፈቃድ ዘርፍ አጽድቆ ወደ ግንባታ እንዲፈቅዱ እንዲገቡ ይፈቅድላቸዋል ማለት ነው። ግንባታው በጸደቀው ዲዛይንና ጥራት ደረጃ መሰረት መከናወኑን ማረጋገጥ ወሳኝ ነው። ይህ የባለስልጣኑ የቁጥጥር ቡድን ዋና ኃላፊነት ነው። ህንጻ ከመቆፈሩ በፊት የመሰረት ስራ ከመቆፈሩ በፊት የቅየሳ ስራ ከተሰራ በኋላ የመጀመሪያ ውሃ ተብሎ የሚጀመረው ክትትል ቁጥጥር እሷ ነች ማለት ነው። ከዛ በኋላ እስከ ጣራ ድረስ ግንባታዎችን ክትትል ቁጥጥር ያደርጋል። በዚህ መሀል የሚታዩ የግንባታ እርከኖች አንደኛ ግንባታዎቹ ደረጃቸው ጥራታቸውን ጠብቆ እየተሰሩ ነው ወይ የሚሉ የከተማ አስተዳደሩ እንደገና ደግሞ የኮንስትራክሽን ሚኒስትር ይወጡ የህንፃ ስታንዳርዶች አሉ። የብረት ስታንዳርዶች፣ የኮንክሪት ስታንዳርዶች፣ እንደገና ደግሞ በተሰጣቸው ፍቃድ መሰረት ነው ወይ አይደለም የሚገነቡት የሚለውን ጥብቅ ቁጥጥር ያደርጋል ማለት ነው። በዋናነት በውጭ ማስታወቂያ አሁን ላይ ሁለት አገልግሎቶች ናቸው እየመጣ ያለ ነው። አንደኛው ወደ ዲጂታል የተላለቀ ስክሪኖች ህንፃ ላይ የሚሰቀሉ በየመንገዱ የሚሰቀሉ የሚተከሉ ማስታወቂያዎችን ዲጂታል ማስታወቂያዎችን ማየት እንችላለን። ሁለተኛው ደግሞ የላይት ቦክስ የምንላቸው ጽሁፋቸው የሚታይ ከቀለማቱ አንጻር ከጽሁፉ አንጻር ስታንዳርዳቸውን የጠበቁ ማስታወቂያችን አገልግሎት እንሰጣለን ማለት ነው። በሶስተኛነት እንግዲህ ህንፃዎች ተገንብተው ከተጠናቀቁ በኋላ ህንፃ መጠቀሚያ ፍቃድ ያገኛሉ። ይሄ ፍቃድ እንግዲህ ለሁሉም ህንፃዎች አይሰጥም። ደረጃ አምሮ የሚባሉ ህንፃዎች አሉ። የህዝብ መጠቀሚያ ሞል እንበለው፣ አፓርታማ፣ ሆቴል እነዚህ ብዙ ህዝቦች የሚጠቀሙባቸው ቅይታ አገልግሎት ያለባቸው ህንፃዎች መጠቀሚያ ፍቃድ አግኝተው ነው ህንፃቸውን ወደ አገልግሎት የሚገቡት ማለት ነው። መጠቀሚያ ፍቃድ፣ ሁለት አይነት መጠቀሚያ ፍቃድ አለ። አንደኛው ቋሚ መጠቀሚያ ፍቃድ የሚባለው በሁለት ዓመት አንድ የሚታደስ ነው። ሁለተኛ ደግሞ ጊዜያዊ የመጠቀሚያ ፍቃድ የሚባል አለ። ባለፉት አመታት የአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን በርካታ ስኬቶችን አስመዝግቧል የከተማዋን እድገት በማስተር ፕላን እንዲመራ በማድረግ የዘመኑን ቴክኖሎጂ በመጠቀም የአገልግሎት አሰጣጡን በማሻሻል ና የግንባታ ጥራትን ለማረጋገጥ በመስራት ረገድ ትልቅ ሚናን ተጫውቷል። መሰረታዊ የሚባሉ የመስሪያ ቤቱን ሚሽን ማምጣት ማሳካት የሚችሉ ስራዎችን አቅደን ወደ ተግባር ገብተን። ብዙዎቹን ፈጽመናል በመሃል ከተሞች ላይ ከእጅ ፕላስቴን በላይ እስከ ጄፕላስ ቴን ድረስ ማስፋፊያ ክፍለ ከተሞች ላይ ደግሞ እስከ ጂፕላስ ሰብን ድረስ ፈቃድ ይሰጣል። ከዛ በላይ ያሉትን ከሃይራይዝ ቢልዲንጎችን ደግሞ በማዕከለኛ ጋር ነው ፈቃድ የሚሰጠው ማለት ነው። በ2017 በጀት ዓመት አጠቃላይ ከ4500 በላይ ግንባታ ፈቃዶችን አዲስ ግንባታ ፈቃዶችን ሰጥተናል። አጠቃላይ አዝ ቢልት የሚፈቀዳለ ማሻሻይ የሚፈቀዳለ ከነሱ ጋር አጠቃላይ ወደ 7000 አካባቢ ግንባታ ፈቃዶችን ሰጥተናል ማለት ነው 2017 ነባር ግንባታ ምንላቸዋል? ነባር ግንባታ ማለት ከ2015/16 ከዛም በፊት እየተገነቡ ያሉ ሂደት ውስጥ ያሉ ከ12500 በላይ ህንፃዎች አሉ፣ ነባር ህንፃዎች። 2017 ደግሞ ወደ አዲስ የተገቡ ጂ ፕላስ 0 እስከ ትላለቅ ህንፃዎች ከ11500 በላይ አለ። በአጠቃላይ አሁን ላይ አክቲቭ ግንባታዎች ከ4000 በላይ ግንባታዎች አክቲቭሊ እየተገነቡ ነው። ይህንን የዋጋ ግምታቸው እያንዳንዱ ግንባታ ፍቃድ ሲወስዱ የፕሮጀክት ኮስት አላቸው አንድ ግንባታ ስንት ይፈጃል ተብሎ ኤስቲሜሽን አለው። ግንባታ ፈቃድ ወደ የሚጻፍ እሱን ቤዝድ አድርገን ያለው ዳታ አጠቃላይ እነዚህ ግንባታዎች ከ500 ቢሊዮን ብር በላይ የዋጋ ግምት ያላቸው ግንባታዎች ከተማ አስተዳደር ውስጥ እየተገነቡ ነው ማለት ነው። አሁን ላይ ከተማ አስተዳደር ውስጥ የሚገነቡ ግንባታዎች ኦልሞስት ሁሉም በሚባል ደረጃ በክትትል በቁጥጥር ሂደት ውስጥ ያልፋሉ። በ2017 በጀት ዓመት አጠቃላይ ከ4500 በላይ ግንባታ ፈቃዶችን አዲስ ግንባታ ፈቃዶዎችን ሰጥተናል። አጠቃላይ አዝቢልት የሚፈቀድ አለ፣ ማሻሻይ የሚፈቀድ አለ። ከነሱ ጋር አጠቃላይ ወደ 7000 አካባቢ ግንባታ ፈቃዶችን ሰጥተናል ማለት ነው። አሁን ላይ እጅግ በጣም የተሻሻሉ ለውጦች አሉ። ነገር ግን እዚህም እዛም ሕገወጥ ግንባታዎች ከተማ ውስጥ የሉም ማለት ስለማንችል እጅግ በጣም መሻሻሎች አሉ። አንዱ ያው የመረጃ ተደራሽነት በራሱ ውስነቶች አሉ። ማህበረሰቡ ጋር መረጃ የምናደርስበት ያው መረጃ ህግ ካለማወቅ ተጠያቂነት አይቀርም። ነገር ግን ማህበረሰባችን ጋር የምንሰጣቸውን አገልግሎቶች እና የሚያስፈልጉ ቅድመ ሁኔታዎችን ተደራሽ ማድረግ ላይ ጋፖች ነበሩ። በተለይ ሚኒስትሪ ሚዲያው መጠቀም የተለያዩ ማህበራዊ ሚዲያዎችን በተለያዩ አቅጣጫዎች ለማህበረሰቡ መረጃ ማድረስ ላይ ውስነቶች ስለነበሩ ከህግ አግባብ ላይ ብዙ ጥሰቶች ነበሩ። ነገር ግን መቶ ፐርሰንት እንኳን ቀርፈናል ባንል አሁን በተቻለ አቅም ማህበረሰቡ ሜንስትሪም ሚዲያዎችንም ሶሻል ሚዲያዎችንም በመጠቀም ለማህበረሰቡ መረጃ መስጠት በመጀመሪያችን በጣም በርካታ ባለጉዳዮች እየመጡ በህግ አግባብ ፈቃድ እየወሰዱ እየሰሩ ነው። ሌላው ከክትትልና ቁጥጥር ጋር ተያይዞ የነበረ ጋፕም ስለነበረ እሱን አግሬሲቭሊ በተለይ ከሙያ ማህበራቶች ጋር፣ ከስራ ተቋራጮች ጋር፣ ከአማካሪዎች ጋር በምናደርጋቸው ውይይቶች ይህንም በጊዜ ሂደት ግንዛቤ በማስጨበጣችን በጣም በሚገርም ሁኔታ መሻሻሎች ማሳየት ጀምረናል። እንደ ትልቅ ቻሌንጅ ያየ ነው የ2017 በጀት ዓመት ብቻ ሳይሆን አጠቃላይ ከግንባታው እኩል ጎን ለጎን ያልተሰራበት ነገር ብለን ያገኘ ነው የደህንነት ጉዳይ ነው። ሴፍቲ ስራዎች ጋር በተያያዘ ሚኒመም መሟላት ያለባቸውን ነገሮች አስቀምጠን እሱን መመሪያ አውርደን እያንዳንዱ ሳይት ላይ እሱ እየተተገበረ መሆኑን እየተከታተልን እንገኛለን። እና ትልቁ ቻሌንጅ 2017 ላይ ይሄ ነበር የገጠምን። በውላቸው መሰረት በወሰዱት ፈቃድ መሰረት የማይሰሩትንም እነሱንም ከሚመለከታቸው ተቋማት ጋር ለምሳሌ የህንፃ ስር ፓርኪንግ ላይ ህንፃ ገንቢዎች ህንፃቸውን ገንብተው ሲጨርሱ ግራውንድ ፍሎር ላይ በተለይ ግራውንድ የተለመደው በብዛት እዛ ፍሎር ላይ ስለሆነ ፓርኪንግ ፈቃድ ወስደው ይሄዳሉ። ከሄዱ በኋላ ግን ያንን ለፓርኪንግ የተፈቀደላቸውን ቦታ ለተለያየ አገልግሎት እያዋሉት ይገኛሉ እና ይህንንም ከትራፊክ ማኔጅመንት ኤጀንሲ ጋር፣ ከትራፊክ ፖሊሶች ጋር በጋራ ሆነን እነሱንም በልዩ ትኩረት ወደ መስመር እናስገባለን ብለን ውይይቶች አድርገናል። ከሚመለከታቸው ተቋማት ጋር በቀጣይ የተግባር ስራዎች ይኖሩናል ማለት ነው። ደረጃቸውን ያልጠበቁ ከ164 በላይ ማስታወቂያችን አንስተናል። ደረጃቸውን ያልጠበቁ ሲባል ከተማዋን የማይመጡ ነው የማህበረሰቡን ስለ ንቦና የማይገልጹ ፀያፍ ጽሁፍ ያለባቸው በየፖሉ በየአጥሩ የሚለጠፉ ማስታወቂያችን ጭምር ያነሳንበት በጀት ዓመት ነው ማለት ነው። በበጀት አመቱ እንዲህ ከ256 በላይ ህንፃዎች ላይ ርምት እርምጃ ተወስዷል፣ ማስተካከያም ተደርጓል ማለት ነው። እነዚህ ርምት እርምጃ የተወሰደባቸው ህንፃዎች አንደኛ ፓርኪንጋቸውን ለሌላ አገልግሎት ያዋሉ የቀየሩ፣ ሁሉንም ፓርኪንግ ተፈቅዶላቸው በከፊል ደግሞ ለሌላ አገልግሎትም የዋለዋሉ እነሱን የማስከፈት ስራ ተሰርቷል። ሌላው ደግሞ የአገልግሎቱ ለምሳሌ የመጀመሪያው ወይንም ግራውንዶልልኝ ለባንክ ተፈቅዶ ካፌ ማድረግ አገልግሎት የመቀየር ቴንደንሲ ያላቸውም የማስተካከያ እርምጃዎች ተወስደዋል ማለት ነው። በዚህም ጥሩ ለውጦች እየመጡ ነው። አጠቃላይ የህንፃ ባለቤቶች ግንዛቤም ከጊዜ በጊዜ እያደገ መምጣቱን ያመለክታል። ዲቴል ቀረብ ብለን ስናጠናው ከሴፍቲ ጋር ያሉት ኢሹዎች አንደኛ የሴፍቲ ባለሙያዎች ከተማ ውስጥ ብዙ የሉም። ሰልጥ ነው ሴፍቲ እንደ ምህንድስና ሰልጥ ነው ገቢያው ላይ ያለ ባለሙያ የለም ማለት ነው። ይሄን ባደረግነው ጥናት ነው እሱን ታሳቢ ያደረገ ከስራ ተቋራጭ ማህበር፣ ከሪልስቴት ማህበር፣ ከሌሎች ከግል ኮንትራክተሮች ጋር በጋራ በመሆን ስልጠና ጀምረናል ማለት ነው። ስለዚህ በርካታ የሴፍቲ መሐንዲሶችንም በዛው ታሳቢ አድርገን ግንዛቤም ጭምር እየሰጠን የምንሄድባቸው ፕላትፎርሞች አዘጋጅተናል ማለት ነው። እያንዳንዱ ህንፃ ላይ ደግሞ በር ለበር ሄደን ፍላየር አዘጋጅተን ባለሙያዎችን ኦሪንቴሽን ሰጥተን ግብረ ኃይል ተቋቁሞ እያንዳንዱ ግንባታ ላይ ሬስ ማድረግ ችለናል ማለት ነው። አንደኛ ለሰራተኞቹ ስለ ሴፍቲ ያላቸው ግንዛቤ ምንድን ነው የሚለውን አሰስ ማድረግ፣ ሁለተኛ ደግሞ ግንዛቤም ጭምር የመስጠት ስራ ሰርተናል ማለት ነው። ይህንን ታሳቢ ያደረገ ስራ እየሰራን ነው ለውጦችም እያመጣንበት መሆኑን ነው የኮንስትራክሽን ተዋናይን ጭምር መሀንዲሶች ብቻ ሳይሆኑ ደግሞ ስቶር ኪፐር፣ የቀን ሰራተኛ፣ ሁሉም ሰው የሴፍቲ ግንዛቤ ሊኖር ይገባል በሚል ስብጥሩንም እየጠበቅን ነው ስልጠና እየሰጠን ያለ ነው። ባለስልጣኑ በተለይም የከተማውን የልማት ቀጠናዎችን ስርዓት የሚያስጠብቁ ህጎችን በጥብቅ ያስፈጽማል። ከነዚህም መካከል የግንባታዎች መተላለፊያ ቦታን የሚደነግገውን ህግ ሴት ባክ አክት አንዱ ሲሆን ይህንን የሚጥሱ አልሚዎችና ክትትል ያላደረጉ ባለሙያዎች ላይ ጠንካራ እርምጃን እንደሚወስድ ያስታውቃል። ከዚህ ባለስልጣን መስሪያ ቤት ጎልቶ የሚወጣው የህንፃ ስራዎች ይሁን እንጂ በመሰረተ ልማት ዙሪያ ቀላል የሚባል አስተዋጽኦ አይደለም ያለው ይሄ ተቋም አቀናጅተው መስራት ደግሞ ትልቅ የሀገርን ሀብት የመጠበቅ ትልቅ ስራዎች ለታለመላቸው ለረጅም ዓመታት እንዲያገለግሉ የማድረግ ሁኔታን የሚያስጠብቅልን ነገር ነው። ይሄ ተቋም በልዩ ሁኔታ የመሰረተ ልማት ቅንጅት ዘርፉን አጠናክሮ በመስራቱ ትልልቅ የሚባሉ በከተማችን ላይ የሚገኙ መሰረተ ልማት ዝርጊያዎች እንደ መንገዶች ባለስልጣን፣ እንደ ውሃና ፍሳሽ ባለስልጣን፣ እንደ መብራት ኃይል አገልግሎት እንዲሁም ደግሞ የመንገድ ዳር መብራት ባለስልጣን ቴሌኮሚኒኬሽንን ምኝ ተቋማት ያላቸውን አመታዊ እቅድ ለዚህ ቢሮ ያመጣሉ። ይሄ ቢሮ ምኝን ተቋማት አንድ ላይ አንዱ የአንዱን እንዳያበላሽ አንዱ የአንዱን ችግር እንዳይፈጥር ተናበው እንዲሰሩ ከፍተኛ ጥረት የሚያደርግ ተቋም ነው። ምንም እንኳን መቶ በመቶ ማጥፋት ባንችልም መቀነስ ግን ችለን ትልቅ ለከተማ ሊባክር የነበረን ሀብት መጠበቅ የተቻለበትንም ስራ መስራት የተቻለው ይህንን ተቋም ማጠናከር በመቻሉ ነው ብለን ነው የምናምነው። ባለስልጣኑ ዘመናዊ የግንባታ ቴክኖሎጂዎችን በማስተዋወቅ ለባለሙያዎች የአቅም ግንባታ ስልጠናዎችን በመስጠትና ቀልጣፋ የአገልግሎት አሰጣጥ ስርዓትን በመዘርጋት የኮንስትራክሽን ኢንዱስትሪን የማዘመን ኃላፊነት አለበት። ክትትልና ቁጥጥር ስታደርግ ምን ለማድረግ ነው? ስታንዳርዳቸውን የጠበቁ ኳሊቲያቸውን ወይም ደህንነታቸውን እየጠበቁ ለታለመላቸው አመታት ማገልገል የሚችሉ ሕንፃዎች መኖራቸውን ማረጋገጥ ነው በዋናነት። ስለዚህ ባለስልጣን መስሪያ ቤቱ ለነኚህ ስራዎች የስራ ክፍልና ባለሙያዎች ተገቢ የሆኑ ባለሙያዎችን በማቋቋም ከጅምሮ ጀምሮ ፈቃድ ከሚወስዱበት ጀምሮ አስፈላጊው ነገሮች መሟላታቸውን በማረጋገጥ ከዛ ደግሞ ወደ ስራው ላይ ደግሞ ሲገቡ እያንዳንዷ ስቴፕ ላይ ሄዶ ክትትልና ቁጥጥር በማድረግ ህንፃው ተገንብቶ ተጀምሮ እስከሚጠናቀቅ ድረስ ክትትል በማድረግ ስጋቶች ሲኖሩት ራሱ ደግሞ መሀል ላይ አስፈላጊዎቹን ቴስቶች እንዲሰሩ በማድረግ ቴስት ሪዛልቶቹን በማየት የሚቆጣጠርበት አግባብ ማለት የገጠመን ትልቁ ቻሌጅ የነበረው ከአገልግሎት አሰጣጥ ጋር ህዝቡ ላይ ቅሬታ መጉላላት፣ ይህንን አምጣ ይህንን አድረግ ማለት ሁኔታዎች ነበሩ። ይህንን አይተን ገምግመን በመጨረሻዎቹ በበጀት ዓመቱ መጨረሻዎቹ ወራቶች ላይ ለማስተካከል የተለያዩ ሙከራዎች ስናደርግ ነበረ። ከሙከራዎቻችን መካከል በጥቂቱ ለመጥቀስ አምሽተን በመስራት እስከ ምሽቱ ሁለት ሰዓት ለአገልግሎት ማንኛውም ተጠቃሚ በክፍለ ከተማም በዋና ቢሯችንም መቶ የተጠራቀሙ ብዙ ጊዜ የፈጁ ጉዳዮችን የማስተናገድ ይህንን ነገሮች ስናደርግ ነበር የቆየ ነው። በዚህም በጣም ትልቅ ውጤት አምጥተንበታል። የአዲስ አበባ ከተማ ገጽታ በየቀኑ ይቀረጻል። ይህንን ቀርጾ የሚሰጡ ደግሞ በሺዎች የሚቆጠሩ እጆች ናቸው። ከአርክቴክት እስከ ግንበኛ፣ ከአልሚ እስከ ከተማ አስተዳደሩ ድረስ የአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን የዚህ ትልቅ ኦርኬስትራ መሪ በመሆን እያንዳንዱን እንቅስቃሴ የተስማማና ለከተማዋ እድገት የሚያግዝ እንዲሆን ያደርጋል። ስራው ከባድ፣ ኃላፊነቱ ትልቅ ነው። ነገር ግን ለነገው አዲስ አበባ፣ ለወደፊት ትውልድ የሚተላለፍ ውብና ደህንነቱን የጠበቀ ከተማን ለመፍጠር የሚደረገው ጥረት ዛሬም ነገም ይቀጥላል። የአዲስ አበባ እድገት የባለስልጣኑ ጥረት ማሳያ ነው። የከተማዋ የወደፊት ገጽታም የዛሬ ስራዎች ውጤት ይሆናል።